ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ ውድ ተከታታዮቻችን እንደምን አላችሁ? አዲስ ቪው ዩቲዩብ ቻናላችንን በመመልከት ላይ ትገኛላችሁ። በዚህ ሚሊኒየም አዳራሽ ላይ እገኛለሁ። ዛሬ በተለይ የንግድ ትርኢት እየተካሄደ ይገኛል። ይህ የንግድ ትርኢት በተለይ ከ14 ሀገራት ከአለም ሀገራት የተውጣጡ ነጋዴዎች፣ እንዲሁም ተጠቃሚዎች የሚገኙበት ነው። በተለይ ደግሞ ከዶሮ እርባታ እንዲሁም ደግሞ አጠቃላይ ከከብት እርባታ ጋር ከመኖ ከተለያየ ነገር ጋር በተያያዘ ያላችሁን ነገር በሙሉ የምትጎበኙበት ይሆናል ብዬ ነው የምገምተው። አምራች ድርጅቶች በዚህ ተሳታፊ አሉ። የተለያዩ ምርቶችን እያቀረቡ ይገኛሉ። በጣም የገረመን የዶሮ ከውጪ ለመጀመሪያ ጊዜ ይሄ ያስመጣናቸው ዶሮዎች አሉ ብለውናል። እንዲሁም ደግሞ የከብት መኖ ከፈለጋችሁ፣ እንዲሁም አሎልድ ያለች ከብት ወይ ደግሞ ላምን እንዴት አድርጎ ከማህፀን ውጪ ማዋለድ እንደሚቻል በተለይ ያየንበት ትልቅ የንግድ ትርኢት ነው። ሁሉንም እናሳያችኋለን፣ እናስጎበኛችኋለን። ከአለም አቀፍ ደረጃ የተውጣጡ የተለያዩ አገራት መጥተው በዚህ በእንሳ እንስሳት ተዋጽኦና እንዲሁም ደግሞ በእንስሳት መኖ አጠቃላይ ሕክምናንም በተመለከተ ከቻይና፣ ከሲንጋፖር፣ ከብራዚል ከተለያዩ የዓለም ሀገራት የተውጣጡ አምራች ወይም ደግሞ ኢንዱስትሪ አምራች ኢንዱስትሪዎች መጥተዋል። ስለዚህ እነሱ መጎብኘት ትችላላችሁ። ተከተሉኝ። ዛሬ ሚሊኒየም ያው በእንዲህ መልኩ አዘጋጅተውታል። ፕራና ኢቨንት ነው ያዘጋጀው። ስለዚህ ቆይታችሁን አሁንም ከኛ ጋር እንድታደርጉ በአክብሮት ነው የምንጋበዛችሁ። ወደ ውስጥ እመራቸዋለሁ። አሁን የእኛ አይታችሁ ኮን አጥንት ነው፣ ረጅም ነው ትልቅ ነው። ላባ ነው። ሌላ የተለየ ነገር የለም። ለሰው ከማህፀን ውጭ እርግዝና እንደምንለው ልክ እንደዛው ለከብት ከማህፀን ውጭ ላለ እርግዝና ስሙ ሱፐር አበሻ ይባላል። ነነጩ ያኛው ደግሞ በተፈጥሮ በተለምዷችን የአበሻ የምንለውን የሚያስንቅ በመሆኑ እዚህ በኤግዚቢሽን ውስጥ አንድ የተመለከት ነው ነው በተለይ በባህላዊ መንገድ ነው የሚታለበው በእኛ አገር፣ ነገር ግን ይሄ ባለ ሁለት ማለቢያ ማሽን እንደሆነ እየገለጹልን ይገኛሉ። ስለ ማለቢያ ማሽኑ ጥቂት እንነግራቸዋለን። ስምህን ንገር። ሰላም፣ ስሜ ሶፎንያ ሶንደሰን ይባላል። ከበላጅ ቴክኖሎጂን የመጣሁት የምሰራው በቴክኒክና በቴክኒክ ሙያ ላይ ነው፣ በኢንስታሌሽን ላይ ነው። እዚህ ፊት ለፊታችሁ የምታዩት የደብል ሚልኪ ማሽን ሜላስቲ ይባላል። ዋን ኢየር ጋራንቲ ያለው ለእያንዳንዱ እቃዎች ስፔር የምናቀርብላቸው መታችሁ ከኛም ስትገዙ ሰርቪስ የምንሰጣቸው፣ ስልጠና የምንሰጣለን። ስለ ማሽኑ ግንዛቤ ብቻ ሳይሆን ሁሉ ነገር እንዴት መጠቀም እንደምትችሉ ለእናንተ መግለጫ እንሰጣለን። ከማሽኑ ጋር የሚያስፈልጋቸው ነገሮች ካሉ ክሪሚክሶችንም እንጨምራለን። ጡጦች፣ ለጥጆች የሚሆኑ ወይም ትልቆች የሚሆኑ ነገር እንጨምራለን። አሁን ይሄ የምታዩት ማሽን ሲንግል ፌዝ ነው። ያ ማለትም ኖርማል ሶኬት ላይ ሰክታችሁ መጠቀም ትችላላችሁ። እነዚህ የምታያቸው ጎማዎች በጣም ጠንካራ፣ ለመቁረጥ ቀላል ያልሆኑ ከባድ ናቸው። ለከብቶቹ መጠቃቀም ስስ የሆነ ነው። ይሄኛው ውስጥ የምታዩት ከብቶቹ ላይ ገባና ለእነሱ በሚመች ሪትም ያህል ከውስጣቸው ወተት በማውጣት ለእኛ ተጠቃሚነት ያለው አሁን እዚህ ላይ ደግሞ ሌላ ምን ነው፣ ንጽህና እንዴት ማድረግ እንችላለን ከተባለ፣ ይሄ ማሽኑን በንጽህና መጠበቅ አለብን። ያነጽና የሁሉ ነገር የጤንነት አንደኛ ት ስለሆነ ይሄን ማሽኗን ለማጠብ እንዴት ነው የምናደርገው? ይሄንን ትከፍቱትና ልክ ከብቷን እንደምናልብበት ከታችሁ ከሙቁ አስስቡበት ራሱ አጥቦ ወደ ውስጥ ያፈስላቸው ይሄዳል። አለቅልቃቸው መልፋቱ። ይህ የምታያቸው ባኬቶች 30 30 ሊትር ስቴንለስ ስቲል በጣም ጥንካራቸው እና ራስት ሪዚስታንት ናቸው። እዚህ ጋር የምታዩት የሲንግል ፌዙ ማራና ማጥፊያ፣ ግራፋይት መቀየሪያ፣ ዘይት መቀየሪያ ልክ እንደሌለውም ለማንኛውም ሞተር 46 ቁጥር ሃይድሮሊክ ሞተር ይጠቀማል። ያንን ከእኛም ሆነ ከሌላ ቦታ ገዝታችሁ መጠቀም ትችላላችሁ። ዘይት መቀየር ያስፈልጋል። ያው ሞተር አለ። ዋንየር ጋራንቲም እንዳነሳ ያልኳችሁ ይሄ ነገር ከተፈጠረ ማሽናችሁ ላይ ቀጥታኛን ኮንታክት በማድረግ እኛ ወደ እናንተ መተን ካስፈለገ ማሽኑን ወደኛ ይዛችሁ መጥታችሁ ይሄ ማሽን ሰርቪስ አድርገን ጥራት እናንተ ላይ መልስላችኋለን። በነበረን ጊዜ በጣም ምስጋ ይህ ምን ያህል ያወጣል በገንዘብ ደረጃ አሁን መቶ ሰማንያ ሺ ያወጣል። ለምን ያህል ጊዜ ማለት ሊያገለግል ይችላል ብለን የሚያገምነ አሁን ብዙ ጊዜ እንዳያያዝሽ ወስነዋል። ወስደን ዝም ብለን አንድ ቦታ ካስቀመጥ ነው የሚቆሽሽ ከሆነ ቶሎ ይጎዳብናል። ግን እያጣም ነው እንዳንኩሽ ቅድም፣ እያጣም ነው ከተጠቀም ነው ለረጅም አመት፣ ከ10-15 አመት መጠቀም ትችላላችሁ። ምክንያቱም ይሄንን ቱርክ በዚህ ጄኔሬሽን ጠንካራ አድርገው ለእናንተ ለእኛ ሀገር በደምብ ተጠቃሚነት እንዲኖሩ ጠንካራ በአሪፍ ማቴሪያል አድርገው ነው የሰሩት። ያ ማለትም በጣም ጠንቃቃ ከሆነ እና ጥቦ ከሆነ ከቦታ ቦታ ለማንቀሳቀስ ነው እንደምታሉ፣ ለጎማ ከቦታ ቦታ ለማንቀሳቀስ ነው ያለው ለመጠቀም በጣም ሲምፕል ነው። ለሰዎችንም እኛ ምትሰጥላቸው እናሳያቸዋለን። እንዴት ነው ምናልባት አሁን ይሄ በቀን ምን ያህል ማለብ እንችላለን? ለምሳሌ በሰዓት እስከ አስራ ስድስት ላም ማለት ትችላላችሁ። በሰዓት የእናንተ የላሙ የወተቱን መጠን ያው ከፋርማሪው ወስነዋል፣ ማለብ ይችላል። ግን የእኛ ማሽን በጥንቃቄ እስከተያዘ ድረስ በጣም ጥራቱን መጠኑን የጠበቀ ስለሆነ አይበላሽምም ለረጅም ዓመታትን መጠቀም ይቻላል ማለት ነው። አሁን የምንገኘው በአንድ ፋብሪካ ውስጥ ነው። በነገራችን ላይ በጣም የተገረምኩበት ፋብሪካ ነው። ለሰው ከማህፀን ውጭ እርግዝና እንደምንለው ልክ እንደዛው ለከብት ከማህፀን ውጭ ላለ እርግዝና እንደዛ አይነት ነገር ሰርተው ያቀረቡ ካምፓኒዎች ናቸው። እና አልወልድ ላለች ላምቱን ምናምን አላውቅም፣ ብቻ አሁን እጠይቃታለሁ። እሷ የመጣችው ከብራዚል ነው።

ከየት ነው የመጣው እነዚህ ቴትራ ብሪድ ይባላሉ ጥምርታ ጠቀሜታ ነው ያላቸው ለስጋም ለእንቁላልም ይሆናሉ። እንደ እንቁላሎቹ በጣም ብዙ አይዙ ነው ግን እስከ 220 እስከ 230 እንቁላል ይጥላሉ ለስጋ ደግሞ በ75 ቀን እስከ 90 ቀን ለስጋ ይደርሳል ስለዚህ ሁለቱንም ጠቀሜታ ያላቸው ዶሮች ናቸው። እነዚህን ነው የምንላቸው ቅድመ ወላጅ ዶሮች ናቸው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ነው ይሄ ቅድመ ወላጅ ዶሮ በነዚህ የተጀመረ። ጠቀሜታው ምንድን ነው? እነዚህ ወላጅ ዶሮ ይጥላሉ። ወላጆቹ ደግሞ ለእያንዳንዱ ቤት የሚረባውን ይጥላል። ስለዚህ ይሄ ኢትዮጵያ ውስጥ መጀመሩን በሰፊው የሌማት ትሩፋት ላይ የተጀመረውን በጣም የሚደግፍ ነው። አንደኛ ሌላው አድቫንቴጃቸው ምንድነው ጠቀሜታቸው በቅድም ባልኮች ጥመርታ ጠቀሜታ ብቻ ሳይሆን በእያንዳንዱ ገበሬ ጓሮ ማደግ የሚችሉ ናቸው። ጠንካራ ናቸው። እንደ ሌሎቹ ሴንሲቲቭ አደሉ። ስለዚህ በየገበሬው ጓሮ ማደግ የሚችሉ ናቸው። አንዴ ካደጉ በኋላ እዛ ለስጋም ለእንቁላልም መጠቀም ይችሉበት፣ እና ለየት የሚያደርጉ ከሎካል ብሪዱ ቅድም እንዳልኩሽ የሚሰጡት የእንቁላል መጠንም ከፍ ያለ ነው። ለስጋም የሚደርሱት ቶሎ ነው። ስለዚህ ይሄ ዝርያ ለእኛ ሀገር በተለይ ለገበሬው ነው ዋና ጠቀሜታው እና ለከተማ አካባቢ ብቻ ሳይሆን ለገበሬው በጣም ትልቅ ጠቀሜታ ናቸው። ምናልባት ከኛ የህብረተሰብ አመለካከት የኛ ዶሮ ይሻላል፣ እንቁላላቸውም ይጠፍጣል፣ የዶሮ ስጋነታቸው በጣም ጥሩ ነው ተብሎ ይነገራል። በዛ ላይ ደግሞ ከጤንነት አኳያ የሚወራ ነገር አለ። ለምሳ ኦቨር ወይት እንዲሆኑ ሰዎች አይምሯቸው ዘገምተኛ እንዲሆኑ ወደፊት ምናምን እንደዚህ አይነት ነገር ይባላልና እውነት ለመናገር እነዚህ ዝርያዎች በሪሰርች ነው ያመጧቸው። አሁን የእኛ አይታችሁ እኮ አጥንት ነው ረጅም ነው ትልቅ ነው ላባ ነው ሌላ የተለየ ነገር የለም። እነሱ ያ በምርምር ወደ ስጋ ወደ ጡንቻ እንዲሁ ያደርግ ይሄ መስል ፓርቱ ላይ እንዲበዛ ባጭር ጊዜ ይሄ ላባ ፓርት ብዙ የላቸውም። ይሄ አጥንታቸው ረጃጅም እንዲሆን አይደለም። ስጋው ነው የምንፈልገው እንጂ አጥንቱን እንጥሏለን። ከዚህ በምርምር እነዚህን ዝርያዎች እያሻሻሉ እያሻሻሉ እዚህ አድርሰው ሌላ ምንም የተለየ ምንም የምንሰጣቸው ምግብ እኛ ያመረትነው በቆሎ፣ እኛ ያመረትነው ሶያቢን እነዚህ እነዚህ ነው የምንሰጣቸው። ሌላው ቫይታሚን የሚባለው ኖርማል ለሰው ልጆች ለከብቶች ለምን የምንሰጣቸው እንደ ካልሲየም አይነት ቫይታሚኖች እንጂ እኛ ሀገር ላይ የእነዚህ ዶሮዎች አመራረት ምንም ግንኙነት። ጥሩነቱ ምንድነው? አሁን በቆሎ ምርጥ ዘር ሲመጣ መጀመሪያ አካባቢ ይሄ ነገር ምናምን ይባል ነበር አሁን ላይ ግን ተለመደ። ይኸው እየበላ ነው ነው ምንም ነገር እነሱ በምርምር የትኛው መሻሻል ምርጥ ዘር እንዲሰጥ በሽታ እንዲቋቋም ምናምን እንዳደረጉት እነዚህንም ወደ ስጋ አይነት የሚሆኑት ለስጋ እንቁላል ደግሞ ላይ ብሪድ የሚሰሩት ብዙ እንቁላል እንዲጥሉ ያንን ያደረጉት ከዛ አንፃር ከምግብነት አንፃር ከፕሮቲን ኮንቴንት አንፃር ምንም የተለየ ነገር የላቸውም። ጤነኛ ነው። ያው ቁጭ ብዬ ስበላ እንዳየሹ የራሳችንን ዶሮ ነው። ስለዚህ ይሄ መለወጥ ያለበት አሁን እንደኛ አይነት በመቶ ሚሊዮኖች እንግዲህ 120፣ 130 ሚሊዮን እየተባለ ነው። ይሄንን ህዝብ ይዘን አሁን በምንሄደው በከብት ስጋ አይቻልም። እንደውም አሁን እዛ አካባቢ ላይ አንድ በሬ ለማሳደግ ሁለት ሶስት አመት ይፈጃል። እነዚህ በአርባ አምስት ቀን ያድጋሉ። ሲያድጉ ምንድን ነው የምንጠቀሙ ቅድም ያልኩሽን ምግቦች ነው የምንመግባቸው። ጤነኛ ናቸው። ሁለተኛ የእኛ ዶሮ አመት ከምናምን ቆይቶ የምንመገበው ኖሮ ምን ይላሉ? እነዚህን አሁን ዶሮ ወጥ ውስጥ እንክተት፣ ምን ስጋቸው ቶሎ ይፈርሳል። ያኛው ምንድን ነው ፋይበር ሆኖ ፕሮቲን ኮንቴንቱን ብንለካ የእኛዎቹ ኦልሞስት ኒል ነው። ምክንያቱ ለምንድን ነው ረጅም ጊዜ ስለቆዩ ይሄ መስልና ፋይበር ሆኗል። እና ክር ነው አይታችሁ ሆነ የኛ ዶሮ እንደዚህ እንደ ክር ይመዘዛል። ስለዚህ የበላና ያለነው ፕሮቲን ሳይሆን ዝም ብለን ፋይበር ነው። ከዛ አንጻር እነዚህ የፕሮቲን ኮንቴንታቸው ጥሩ ነው። እዚህ ገንቢ ምግብ ናቸው። ቀጣይ ሕፃናት መመገብ ያለባቸው ብዙ ህዝብ ከመሆናችን አንጻር ደግሞ ባጭር ቀን ስለሆነ ባጭር ቦታ በትንሽ ቦታ ማንም ሰው በጓሮ ላይ አስር ዶሮ፣ አምስት ዶሮ አድርጎ እንቁላሉ ለልጆቹ መስጠት ይችላል። ስጋውን መጠቀም ይችላል። ከዛ አንጻር አመጋገባችን ወደዚህ መለወጥ አለብን፣ እንደ ካልቸርም እና፣ አሁን በየስጋ ቤቱ የምንጋፋውን ካልቀነስን ወደፊት ስጋ በጣም ውድ የሚባሉ ነገሮች እንደሚሆን አሁንም እያየነው ውድ ሆኗል። በዋጋ ደረጃ ማነጻጸርልሽ ምናልባትም ሰሞኑን ትንሽ የዶሮ ስጋ ወደድ ብሎ ሊሆን ይችላል በበፊቱ ግን አንድ የበሬ ስጋ ኪሎ ስጋ ከመግዛት አራት አምስት ኪሎ በዶሮ ትገዣለች ያንን ደግሞ ድሮ ከለመድነው የዶሮ ወጥ ወጣ ብለን ከሩዝም ጋር ጠብሰንም በተለያዩ መንገድ ከበላ ነው ሁላችንም የገንቢ ምግቦች ህጻናት ላይ በተለይ ወደፊት አይምሯቸው በለጸገ ሀገር ተረካቢ ትውልድ ትምህርት መቀበል የሚችሉ ምክንያቱም ፕሮቲን ካልተመገበ ህጻናት በጣም አስቸጋሪ ስለሆነ ይሄ ሁላችንም ከዛ ወጥተን በዚህ አይነት መልኩ ብንሄድ የተሻለ ኢትዮጵያ መገንባት እንችላለን። እና ሚድሮክ ይህንን ኢምፓክት ለመፍጠር ይሄን ዝርያ አምጥቷል። ቀጣይ ደግሞ እንቁላል ጣይ የሆኑ እንደዚሁ ቅድመ ወላጅ ዶሮዎችን ለማምጣት በቅድሚ ሂደት ላይ ያለነው። እንደዚህ አንዱ ፈተና እንግዲህ ዶሮ ለማርባት ምግብ ነው፣ ምግብ የለም ፍጥረት አለ። ያንን የሚያቀነባብር ፋብሪካ ደግሞ አሁን ሐዋሳ ላይ ቅርብ ቀን አስር ቶን በሰዓት የሚፈጭ ቢያንስ ከአንድ ወር በኋላ ሙሉ በሙሉ አሁን ኮሚሽኒንግ ላይ ያለው እሱን እናስመርቃል። ስለዚህ ኤልፎራ የስጋ ዶሮ አለው፣ የእንቁላልጣ ያለው ቀድሞ ወላጅ ዶሮ አለ አሁን ወላጅ ዶሮ እየሸጠና በዚህ አድርገን የፖልትሪ ሴክተሩን መንግስት የሌማት ትሩፋት ብሎ የጀመረው ለማገዝና በዚህ ዘርፍ ሰፊ ተጽዕኖ ለመፍጠር እየሰራ እንገኛለን። ሚድሮክ ኤልፎራ መልካም እግዚአብሔር ይመስገን ባላለው ከሐዋሳ ነው የመጣ ነው። ሱፐር አግሮቴክ ፒ ኤል ሲ የሚባል ካምፓኒ አለን ሁለት አይነት ምርቶችን በደንብ እየሰራ ነው የሚገኘው። የመጀመሪያ ፖልተሪ ላይ ነው የምንሰራው። ሁለተኛ ደግሞ ፊድሚል ላይ ነው እየሰራ ነው የሚገኘው። ዶሮቻችን ሁለት አይነት ዶሮ ነው ለጊዜው ያለን። ከዚህ በፊት ሶስት አይነት ዝርያ ያላቸውን ዶሮች ነበር ስን እዚህ ነበረው ሎማን ብራውን እና ቦቫንስ ብራውን የሚባሉት ነበሩ። ሁለቱ ተመሳሳይ አይነት እንቁላል ያላቸው ናቸው። በተመስጥሮ እዚህ ቡኒ እንቁላል የምንለው ነው። ሁለተኞቹ ደግሞ ዲካልብ ኋይት ይባላሉ። እነዚህ ነጫጭ እንቁላልን የሚጥሉት በዝርያቸው ምክንያት ነጫጭ እንቁላል ይሰጣሉ። እነዛኛዎቹ ቡኒ ይሰጣሉ። አስኳላቸውን እንደምታዩ ቢጫ ነው የሁለቱ። ስለዚህ በዝርያቸው ምክንያት ነጭና ቡኒ እንቁላል ይሁን እንጂ አስኳላቸው ጥሩ ነው ለጤና ተስማሚ። ሳይዙም ከአበሻው ዶሮ ትንሽ ከፍ ያለ በመሆኑ ምክንያት ስሙ ሱፐር አበሻ ይባላል። የነጩ ያኛው ደግሞ በተፈጥሮ በተለምዷችን የአበሻ የምንለውን የሚያስንቅ በመሆኑ የአበሻዋ ጥራ ግራ ነው የምትባለው በራሷ ይህኛው ግን ተንደላቆ ቁጭ ብሎ በቀን 120 ግራም መኖ በልተው ፕሮዲስ የሚያደርጉት እንቁላል ነው። እስከ 60 ግራም ከፊስል ደግሞ እስከ 65 ግራም የሚመዝን እንቁላል ነው። በዚህ የተነሳ በዝርያቸው ምክንያት የመጣባቸው ነጭነት ነው እንጂ ሌላ በቲክቶክ እንደሚወራው አይነት አይደለም። ስለዚህ ዶሮቻችን ቦቫንስ እና ዲካልብ ኋይት ይባላሉ ማለት ነው። ነው የምንገኘው፣ ሐዋሳ ነው። እርሻ ቦታችን ሐዋሳ ነው። አዲስ አበባ ደግሞ መገናኛ እግዚአብሔር አብ ቤተ ክርስቲያን ከጩኮ ሚኒስትሪ ፊት ለፊት ላይ እንገኛለን ማለት ነው። እና እናመሰግናለን ስለምታቸው የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰብ ተከታታዮቻችን እንግዲህ እስካሁን ስትከታተሉት የነበረው የተለያየ ጥረቅ የሆነ ወይም ደግሞ ኮሌክሽን የያዘ የዶሮ እርባታ ብትሎ እንዲሁም ደግሞ የከብት እርባታ በተመለከተ የተለያየ ነገር ነበር ስናስጎበኛቸው የነበረው። ይህ ኤግዚቢሽን ሁለት ቀን ከዛሬ ቀን በኋላ ለሁለት ቀናት ያህል በሚሊኒየም አዳራሽ ክፍት ሆኖ ይቀጥላል ማለት ነው። ስለዚህ የተለያዩ ካምፓኒዎችን እንዲሁም ደግሞ የተለያዩ ኩባንያዎችን ከቻይና ከኔዘርላንድ፣ ከኪዩባ፣ ከጃማይካ እንዲሁም ከብራዚል ከየትኛውም የዓለም ክፍል የተውጣጡ ከ14 አገራት በላይ የተውጣጡ የተወጣጡ ተኩሶችን እዚህ ልታገኙ ትችላላችሁ ማለት ነው ስለዚህ መጎብኘት እንዳትዘነጉ እኛ ያለንን ሰጥተናል ላይክ ሰብስክራይብ በማድረግ ቻናላችንን እንድትከታተሉ በአክብሮት እንጋብዛችኋለን መልካም ጊዜ ቻው